የመስቀል በዓል ከሃይማኖታዊ አስተምህሮ ባሻገር የኢትዮጵያውያን አንድነት መተባበርና አብሮነት የሚገለጽበት መሆኑ ይነገራል። በዓሉ የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ሃይማኖታዊ ክብረ በዓል ሲሆን በተለያዩ የሀገሪቱ አካባቢዎች በደማቅ ሁኔታ ይከበራል። በዓሉ በድምቀት ከሚከበርባቸው የሀገሪቱ አካባቢዎች መካከልም ወሊሶ ከተማ ተጠቃሽ ናት። በዚህ ከተማ የጉራጌ ማህበረሰብን ጨምሮ የተለያዩ የሕብረተሰብ ክፍሎች የሚኖሩባት መሆኑን ተከትሎ የመስቀል በዓል ያለ ልዩነት የማክበር ልማት እንዳለ ነው የሚናገሩት የመንደሩ አባት አቶ ዮቦ አብዲሳም። ምናልባት ገንዘብ የለም አለ ያለም አለው ያኛው ከኛ ጋር መግዛት ካቀየተ እኛ ገዝተን እሱ ብቻ ጦም የመስቀል አይወጣም። በዛው ትንሽ ሁን ትልቅ ሚሆን የራሳችን ላይ አካፍሌን ያ ሰውዬ እንረዳለን። እንደዛ እኮ ነው በዓሉ ማለ፣ በዓል ለብቻ ወደለ ማንም እዚህ አካባቢ ጉራጌም ሆነ ወይ አማራም ሆነ ከሌለ መገኘት አለበት። ለምን እኛ ስንገዛው ተስማምተን ነው ለሰውዬ ሳንናገርም? ይህ ሰውዬ ምን እናደርጋለን፣ ተሰማምተን የሚጨምረው ብር የሚጨምር ካለ እንጨምርና ገዝተን ከመጣን በኋላ ለሰውየ ሳንናገር አካፈለ። ካካፈል በኋላ ለሰው ነው ልጆቹን ጠርተን ይዛችሁ ሂዱ። ልጆቹ ከሌሉ እኛ ራሳችን ይዘን ሄደን ይሄው ድርሻዬ ነው ምንም የምታከፋ ነገር የለምና ይህ ማብላት አለበት ብለን እንሰጣለን። ከበዓላት ባሻገር ኅብረ ብሔራዊ አንድነትን በሚያጠናክር መልኩ እንደሚከበር ነው የተናገሩት። ሌላኛው የአካባቢው አባት አቶ አስፋ ጎንፋ እኛ አንድ ነን። አንድነታችን አንድ ጊዜም ተሸርሽሮ አንድ ጊዜም ይሄን ሆንኩ ብሎ የሚናገር የለም። ይችን የምታክል የሰናፍጅ ቅንጣት የምታክል ክፍተት በጉራጌ፣ በቀቤና፣ በወለኔ፣ በእዣም በል በየት በል በአማራ በል በትግሬ በል በየትም አንዲት ክፍተት የለችም በእኛ በኩል። ለዘመናት የኖረውን እርስ በርስ የመረዳዳትና የመተጋገዝ ባህላችንን ይበልጥ ልናጎለበት ይገባል የሚሉት ደግሞ በወሊሶ ከተማ ባህልና ቱሪዝም ቢሮ የባህልና ታሪክ ጥናት ተመራማሪ አቶ ነገሱ አብዲሳ ናቸው። በአካባቢው መገፋፋትና መከፋፈል የለም የሚሉት ተመራማሪው ጥላቻ፣ አንዱ ሌላውን ማሳደድና ጉዳት ማድረስ እንኳን ለወዳጅ ለጠላት የማይበጅ ብለዋል። ወሊሶ ላይ ቀቤና አለ፣ ስልጤ አለ፣ ገደባኖች የሚባሉ አሉ ቤኒሻንጉሎች አሉ። ኤርትራዎች አሉ። ወሊሶ ላይ ወደ 18 ብሄሮች አሉ። እኛ ሚዲያ ሰው ይጠይቀን ነው የምናውቀው እንጂ ኤከሌ ኤከሌ ነው ብለን ምን በምን እምነትም በምንም አናውቅም። ጨፈሯል በወጣትነት ታቦስ ሲወጣ፣ እኔ ሙስሊም ነኝ። ታቦስ ሲወጣ እዛ ነው የምናድረው። መውሊድ አለ እዚህ አካባቢ። በመውሊድ ላይ ክርስቲያኖች ከኛ ጋር ነው የሚያድሩ። ከጎረቤት ማንም ባወዱ ባደወዱ ነው እጃጠርም ቢሆን የሆነ ችግርም ቢያጋጥመው ከዛ አካፍሎ ቆርጦት ነው የሚሰጡት፣ ካርዱት ማለት ነው። እንደዚህ ነው አብሩነት የሚያሳል። በአብሩነት ለዘመናት የዘለቀውን የኢትዮጵያውያንን የአብሩነት የአንድነትና የመተሳሰብ እሴት አሁንም ማስቀጠል የሁሉም ኢትዮጵያውያን ኃላፊነት መሆን ይገባልም ተብሏል።